ሪፍሌክሶሎጂ በጣም ብዙ ጠቀሜታዎች አሉት። አንደኛ ጭንቀትን ይቀንሳል። ለሪላክሴሽን ፐርፐስ ብዙ ሰው የሚጠቀሙ እሱን ነው። በተጨማሪ የወር አበባ መዛባትን። እሱ ጋ በጣም ነው የሚያመው። እሱ ጋ ያመመኝ ነው። እዚህ ጋ የወገብ ያለባቸው ሰዎች እዚህ ጋ በጣም ያማል። ስለዚህ የአቀማመጥ ችግር እንዳለ ያመላክታል ማለት ነው። መጀመሪያ ያለ ሰላም ውድ የኑሮ በሸገር ተመልካቾቻችን፣ ዛሬ እንግዲህ ሰሞኑን አድካሚ የስራ ቀናትን ሳሳልፍ ስለነበር ሰውነቴን ዘና ለማድረግ እንዲሁም ደግሞ አሁን አሁን የተለያዩ በሽታዎችን እያከመ የሚገኘውን የእግር ማሳጅ አገልግሎት ለማግኘት አንድ ማዕከል ተገኘቻለሁ። ማዕከሉ ማን ነው? ምን አይነት አገልግሎት ይሰጣሉ? የሚለውን ደግሞ ውስጥ ገብቼ አብረንምና ይሆናል። እኔ ነዋሚ ነኝ። ቻናላችን ኑሮ በሸገር ነው፣ አብራችሁ ቆዩ። ሰላም፣ እንኳን ደህና ቆየሽ። ነዋ የ ንባላለሁ በቅድሚያ እስቲ ራስሽንና ይህንን የሪፍሌክሶሎጂ ማዕከል አስታወቂ እሺ። እኔ ፋንቱ እባላለሁ። ቤታችን ሂሊንግ ታች ሪፍሌክሶሎጂ ይባላል። የምንሰጠው አገልግሎት የሪፍሌክሶሎጂ አገልግሎት ነው። ፉት ሪፍሌክሶሎጂ ነው የምንሰጠው። ሁለት አይነት አንድ ጊዜ መጠቀም ከፈለግሽ ሁለት አይነት ሰርቪሶች አሉ። የ45 ደቂቃና የ60 ደቂቃ ሰርቪስ ነው ያለን። እንደ ምርጫሽ መርጫሽ መጠቀም ትችላለሽ። በጣም አሪፍ ነው ፋንቱ። ስለዚህ እኔ ዛሬ ሪፍሌክሶሎጂን ለመሞከር ነው የመጣሁት። ከምንድን ነው የምንጀምረው? ይህን ጫማ ሰጥሻለሁ እኔ ከዛች ጋር ብለሽ ጫማሽን ትቀይሪያለሽ፣ ወደ ሰርቪሱ እንገባለን ማለት ነው። እንኳን ደህና መጣሽ ብሌን እባላለሁ። ይህንን ለሶስት ደቂቃ እዚህ ጋር ታሪፍ እሺ ብሌን። ዛሬ እንግዲህ የሪፍሌክሶሎጂ ሰርቪስ ለማግኘት ነው የመጣሁት። እስቲ ከስሙን እነሳና ሪፍሌክሶሎጂ ምንድን ነው? ሪፍሌክሶሎጂ ማለት በእግራችን ውስጥ እግራችን ላይ የሚገኙ ሪፍሌክስ ነጥቦችን ተመጣጣኝ የሆነ ፕሬሸር በመጠቀም የሚሰጥ የተፈጥሮ ሕክምና ነው። ሪፍሌክስ ነጥቦች የምንላቸው ውስጥ ሰውነታችን ውስጥ ያሉት ኦርጋኖቻችንን እና የሰውነት ክፍሎቻችን ነርቭ እንዲንጋቸው እዚህ ውስጥ እግራችን ላይ ስለሚገኙ እነሱን አድሬስ በማድረግ በመንካት የሚሰጥ ሕክምና ነው። ስለዚህ ህክምና ነው ማለት ነው። ሪፍሌክሶሎጂ ከሪላክሴሽን በተጨማሪ ህክምና ነው። ምን ምን አይነት ጠቀሜታዎችን ይሰጠናል? ሪፍሌክሶሎጂ በጣም ብዙ ጠቀሜታዎች አሉት። አንደኛ ጭንቀትን ይቀንሳል። ለሪላክሴሽን ፐርፐስ ብዙ ሰው የሚጠቀሙት እሱን ነው። በተጨማሪ የወር አበባ መዛባትን፣ የህመም ስሜቶችን ይቀንሳል። የእንቅልፍ መዛባት ኢንሶምኒያ የሚባለውን ይቀንሳል። ሆርሞናል ኢምባላንስ ያለባቸው ሰዎች በጣም ይጠቀሙታል። የመገጣጠሚያ ችግር፣ የነርቭ ፕሮብሌም አለባቸው ሰዎች በተጨማሪ የምግብ መፈጨት ኢሚዩኒቲ ቡስት ያደርጋል፣ የበሽታ መከላከል አቅማችንን ይጨምርልናል። እና ከዚህም በላይ ያልተጠቀሱ በጣም ብዙ ጠቀሜታዎችን ያስገኛል። በተለይም ደግሞ የተለያዩ ህመሞች ላለባቸው ሰዎች እንደዚህ በተፈጥሯዊ ሁኔታ ማሳጅ እየተደረጉ ህመማቸውን ሊያስወግዱ ይችላሉ ማለት ነው። በሚገባ በምን ያህል ጊዜ ይመከራል? በምን ያህል ጊዜ ለሚለው እንደየኬዙ ይለያያል። አሁን እዚህኛ ፓኬጆች አዘጋጅተናል። የአንድ ወር የሶስት ወር የሚባል ፓኬጆች አሉ። ና በሳምንት አንድ ቀን ነው በሳምንት ሁለት ቀን ነው የሚለውን በፓኬጆቹ መሰረት ና በኬዙ መሰረት በሱ መሰረት ሪኮመንድ እናደርጋለን። ስለዚህ ይለያያል ማለት ነው ከሰው ሰው። ምናልባት የማይመከሩ የእድሜ ክልሎች ሊኖሩ ይችላሉ። ለሪፍሌክሶሎጂ ህጻናት ከሆኑ ከስድስት ዓመት በታች አይመከርም። ሌላው በሙሉ መጠቀም ይችላል። እና ደግሞ እርጉዞች ከአራት ወር እስከ ስምንት ወር ባለው ነፍሰ ጡሮች መጠቀም ይችላሉ ከአራት ወር እስከ ስምንት ወር ባለው ከዛ በታች ና ደርስበላይ ያለው ከዛ በታች ላለው ከአንድ ወር እስከ አራት ወር ባለው አላስፈላጊ የሆነ ውርጃ ያጋጥማል። ከዛ በላይ ከሆነ ደግሞ ያለ ጊዜው ምጥ እንዲመጣ ስለሚያደርግ እሱን። እሺ። በተጨማሪ እንደዚህ አይነት የዱስ ሰርቪሶችን እንሰጣለን። እሺ። ላይ ኔ በጣም ቆንጆ ጊዜ እያሳለፍኩ ነው። በደንብ ሪላክስ እያረኩኝ ነው። እና ደግሞ ሪፍሌክሶሎጂ እንግዲህ ህመምን የሚጠቁማል ይባላል፣ እና እስቲ እንዴት ነው እሱ የሚሆነው? ያው ቅድም ነገር መጀመሪያ ላይ እንደነገርኩሽ ሪፍሌክስ ፖይንቶች አሉ፣ እዚህ እዚህ ጋር የሚገኙ ሱ እንዳለ ውስጥ እግራችን ላይ የሚገኙ ስለዚህ፣ እነሱ እነዚህ በተጫናቸው ቁጥር ፎር ኤግዛምፕል እዚህ ጋር ስነካሽ ጨጓራ የሚያምሽ ከሆነ የጨጓራ ችግር አለብሽ ማለት ነው። ስለዚህ በባለሙያ የተደገፈ ምክሮችን እንመክሻለን፣ ወይም ደግሞ ፈርዘር የሆነ ህክምና ማግኘት ካለብሽም በዚህ ሪኮመንድ እናደርጋለን ማለት ነው። ከማሳጅ ጋር ምንድን ነው የሚለያየው ሪፍሌክሶሎጂ? ሪፍሌክሶሎጂ ከማሳጅ የሚለይበት ነገር አንደኛ ሜንሊ ፎከስ የሚያደርገው ውስጥ እግር ላይ ብቻ ነው፣ እና ይህንን አድሬስ የምናደርገው ብለድ ፍሎን ኮንቲኒው እንዲያደርግልን ነው። ሁለተኛ ደግሞ ከፉል ቦዲ ሲሆን የሚነቃቀው መስልም ጭምር ነው ነርቭም ጭምር ነው። ኤቭሪ ፓርት ነው የሚነካው። እዚህ ጋር ግን ፎከስ አድርገን ኦርጋናችን ላይ የውስጥ ጤናችንንም በተጨማሪ አርቤስ በማድረግ እንትንላለን። ተጨማሪ የሆነ አገልግሎቶች ተጨማሪ የሆነ ነገር አለው ማለት ነው ከማሳጅ እና ደግሞ አንድ የሰሙት ነገር አለ። እውነት ሆነ ውሸት አላውቅም፣ ውኃ ያስጠማል ይባላል። እውነት ነው ሪፍሌክሶሎጂ ምክንያቱም ለዛ ነው አንደኛውም ሀብሃብን እንደ ጁስ ሪኮመንድ የምናደርገው ሰው ውሀ እንትን እንዲጠጣ ነው። እና እንደዚህ አይነት ፖይንቶችን በምነካበት ጊዜ የውሃ የመጥማት ነገሮችን እንትን ይላል። ስለዚህ እውነት ነው ማለት ነው። ትንሽ ያው በፐርሰንት ያህል እንደየሰውም ይለያያል። እና ደግሞ ሪፍሌክሶሎጂን አሁን ለምሳሌ እኔ አንዴ መጥቼ ስጠቀም ያሉብኝ በሽታዎች በአንዴ ሊወገዱ ይችላሉ ወይስ በተደጋጋሚ ማድረግ አለብኝ? ለበሽታ ፐርፐስ ከሆነ ና ለመዳን ብለሽ ከመጣሽ በአንዴ ለውጥ አይመጣም። ተደጋጋሚ ለዛ ነው ፓኬጆቹን ያዘጋጀ ናቸው። ትንሽ አንድ ሁለት እያልሽ ነው ለውጦች ማየት የምትችይው። ለዛ ነው እስካሁን እያመመኝ አልነበርም። አሁን ግን በጣም ህመም እየተሰማኝ ነው እሱ ጋር ና ለምንድን ነው እዚህ ጋር የወገብ ከወገባችን የሚነሳሽ ሽያቲክ ነርቭ የሚባለው በዚህ በኩል ስለሚያልፍ እሱን አርዴስ አድርግልሽ ነው የሚያምሽ ማለት ነው ስለዚህ አሁን ይህን ማሳጅ አግኝቼ ትንሽ ሊያገግም ያደርጋል የሚለው ዩዝ ቅድም እንደጠቀስ ነው። ስለዚህ ቅድም እንዳል ነው እንግዲህ በሽታ አመላካች ስለሆነ ሪፍሌክሶሎጂ ወገቤን ቼክ መደረግ አለብኝ ማለት ነው። በዚህ ምንም አይነት ለውጥ ማያመጣልሽ ከሆነ እና እንዳል ነው ፓኬጁን ተጠቅመሽ ወይ በተደጋጋሚ በመምጣት ምንም ለውጥ ከሌለው ፈርዘር የሆነ ሪኮሜንዴሽን እንሰጥሻለን። እሱ ጋር በጣም እያመመኝ ነው። በጣም ፔን በጣም ፔን አለው። እሱ ዲፕ ብሪዝ ኤክሰርሳይዞችን በደንብ እየተነፈሽ ኤግዛክትሊ። ዲፕ ብሪዝ ማድረግ ይጠቅመኛል ትንሽ ውስጥ ድረስ ነው የሚሰማኝ፣ ታውቂያለሽ። ግን ፒን ፖንት ማድረግ አልችልም የቱ ጋር እየተሰማኝ እንደሆነ። ይሄ ፖይንተር ደግሞ የሚጠቅመው በእጃችን እንደዚህ አድሬስ ማድረግ መድረስ አንችልባቸውን ነርቭ እንዲንጎችን ዲፕሊ እንዲያገኝልን ነው የሚረዳን። ስለዚህ እዚህ ጋር ያው ውስጥ ድረስ ይሰማኛል፣ ግን የቱ ጋር እንደሆነ በትክክል መለየት አልቻልኩም። እዚህ ጋር ያው ማይግሬን ያለበት ሰው ብዙ ጊዜ እዚህ ጋር ሲነካ ትንሽ ፔን ይኖረዋል። ማይግሬን አለብኝ እኔ። በሚገርምሽ የዚህኛው በጣም ፔንፉል ነው እዚህ ጋር የጨጓራ ቦታ ስለሆነ ነው፣ ሪኮሜንዴሽን እንሰጥሻለን፣ ምክሮችን በመዋል ባለሙያ የተደገፈ ምክሮችን እንሰጥሻለን ማለት ነው። የፖይንተሩ በጣም ያማል፣ ያጁ ነርቭ ኢንዲንጎችን ለማግኘት ነው። እና አንቺ ቅድም እንዳልሽኝ የምግብ መፈጨት ችግር ምናምን ካለ እዚህ አካባቢ ላይ አንጀት ክፍል ስለሆነ ብዙ ጊዜ የሆነ ህመም ይሰማሻል። እሱ ጋር ደህና ነኝ። ባይሆን ምንም አልተሰማኝ። የእንቅልፍ ችግር ምናምን የለም ማለት ነው። ኢንሶምኒያ የሚባለው ሰላም ነው ማለት ነው። እዛም ጋር ደህና ነኝ። ትንሽ ወደ ላይ ነው። በቃ እኔ ከዚህ በላይ ከእሱ በላይ ነው የተሰማኝ። ስለዚህ ስቶማክ አካባቢ፣ አንጀት አካባቢ ላይ ችግሮች አሉ ማለት ነው። ስለዚህ አሁን እንደ እኔ ምናልባት ጨጓራ አካባቢ የምግብ መፈጨት ላይ ችግር ላለባቸው ሰዎች ፈርዘር ምንድን ነው ሪኮመንድ የምታደረጉ? ፈርዘር ሪኮመንድ የምናደርገው አንደኛ፣ ትንሽ አንድ ሁለት ሶስት ጊዜ ቢያንስ ተደጋግመው እንዲመጡ እና ደግሞ የውሃ መጠጣት ሪኮመንድ እናደርጋለን። ፕላስቶዛት ደግሞ ናቹራል የሆኑ ነገሮችን ያው፣ እኛም በተፈጥሯዊ መንገድ አይደለ ሂል የምናደርገው ስለዚህ በናቹራል ሜተድ ተልባን በመጠቀም ፋይበር ያላቸው ምግቦችን በመጠቀም ኒትሪሽናል ሰፖርት እና ደግሞ የሚያነሳሳባቸው ነገሮች ማቆም እንዳለባቸው ሪኮመንድ አድርገን በኔክስት ሲመጡ እንዴት ነው ለውጡ የሚለውን በማየት እሱም እንትን እንላለን። በምን ያህል ጊዜ ልዩነት ነው ሁለት ሶስት እንዲመጡ የሚመከረው? እንዳልኩሽ እንደየ ኬዙ ይለያያል። በሳምንት አንድ ቀንም ሊሆን ይችላል፣ በአስራ አምስት ቀንም ሊሆን ይችላል። በሳምንት ሁለት ጊዜም የሚመጡ አሉ። ስለዚህ እንደዚህ እንደዚህ አይነት ሪኮመንዴሽን በመስጠት እንተነጋለን። ማለት አሪፍ ነው ብለኝ ስለዚህ ያው ስንቴ ለምጣ ከዚህ ማለት ነው ሳምንት ላይ ነው። ከዛ ያልኩሽን ነገሮችን በማድረግ ያለውን ለውጥ እንኖርበታለን። እሺ ኡ እሱ ጋር በጣም ነው የሚያመው? እሱ ጋር ያመመኝ ነው ው እዚህ ጋ ሁ ለወገብ ህመም ያለባቸው ሰዎች እዚህ ጋ በጣም ያማል ስለዚህ የአቀማመጥ ችግር እንዳለ ያመላክታል ማለት ነው መጀመሪያ ለን ምን አይነት አቀማመጥ ነው አሁን ለወገብ ህመም ብዙ ጊዜአሁ አብዛኛውን ጊዜ ሰው የሚቀመጠው በጀርባው ነው ዘርጠጥ ብሎ ነ ሚቀመጠውአን እ ቅድም እንደነበርኩት ማለት ነውእሱን ሁለተኛ ዘጠና ዲግሪ ነው መቀመጥ ያለበት ሰው ሲቀጥል እግር አጠላልፎ መቀመጥ ለዛ ነው እያመመኝ ነው ማለት እኔ? ብዙ ጊዜ እግሬን አደራርቤ መቀመጥ ነው የለመድኩት እና አብዛኛው ሰው እንደዚያ ነው የሚቀመጠው፣ ያው ኮንፈርቱን በማስቀደም ግን አንደኛ የስፓይናችን ጉዳት የሚያመጣው ሰው ወገብ ላይ ጫና ስለሚፈጥር፣ ስለዚህ አቀማመጣችንንም አስተውለን ማድረግ አለብን ማለት ነው። እሱም ጋር ፔን አለው። ዛሬ በጣም ብዙ ነገር ኤክስፖዝ ሊሆን ነው መሰለኝ እሱ ጋ አሁን እሱ ጋር ለምድሚሚገብን ላይ ነው። ስለዚህ ወገቤ ተጎድቷል ማለት ነው። መደጋገም ያስፈልግሻል። ቅድም እያወራን እንግዲህ ብለን ለእርጉዞች ከአራት ወር እስከ ስምንት ወር የእርግዝና ጊዜያቸው ላይ ሪፍሌክሶሎጂ ይመከራል ብለሽ ነበር እና ለምንድን ነው ከአራት ወር እስከ ስምንት ወር የሆነው ከአራት ወር እስከ ስምንት ወር ሪኮመንድ የምናደርግበት ምክንያት የእግር ማበጥ ይጀምራል የዛኔ ስለዚህ ያንን ነገር በመጠን ለመቀነስ ስትረስም ይኖራቸዋል ምናምን እሱን ሪላክስ ለማድረግ እንዲ ስለሚጠቅማቸው የምግብ መፈጨት ያስተካክላል አላልንም ይዙ ላይ እሱን እሱን እንዲጠቅማቸው በማሰብ ነው እና ከአራት ወር ከስምንት ወርም ሲመጡ አሁን እዚህ ጋ የወገብ ነርቭ በዚህ ነው የሚያልፈው ብዬሽ የለ። ስለዚህ እሱን እሱን ነገር ግን አንነካቸው፣ ምክንያቱም አግራቤት እንዳያደርገው እርግዝናውን፣ እዚህ እዚህ ጋ አንነካቸው። ውስጥ እግራቸው ላይ እዚህ አካባቢ የማፀን ነርቭ ኤንዲንግ እዚህ ጋር ስለሚገኝ እሱንም ባለ መንካት ብለድ ፍሎውም ብቻዋል ለማስተካከል እዚህ አካባቢና የተወሰኑ ቦታዎችን በመንካት ነው ሪላክስ እንዲያደርጉ ምናደርገው። ስለዚህ ከእርግዝና ም ጋ ተያይዞ የሚያስገኘው ጠቀሜታ አለ ማለት ነው ሪፍሌክሶሎጂ ይሄንን ማሳጅ አሁን ቤታችን ውስጥ ማድረግ እንችላለን። ብዙ ሰውን እንደዛ ብሎ ያስባል። ግን ፕሮፌሽናል የሆነ ነገር የሚያስፈልገው ለምንድን ነው? እያንዳንዱ መስላችን ፋይበር አለ የሚሄድበት ፋይበር አለ። ስለዚህ እሱም ፋይበር ተከትለን ካላደረግ ነው ይህን ማሳጁን ካልሰራ ነው የመበለዝ ቁርጥማት፣ ነገሮች ብዙ አይነት ችግሮችን ያመጣል። ስለዚህ ፕሮፌሽናል የሆነ ባለሙያ ነው ማድረግ ያለበት ማለት ነው። ስለዚህ እኔ ዛሬ እናንተ ጋር መምጣት ትክክል ነው ማለት ነው። የሚገባው እሱ ጋር በጣም ነው እያመመኝ ያለው። ስለዚህ አንቺ በሳምንት አንድ ቀን እየመጣሽ ማሳጅ መደረግ አለብሽ ማለት ነው። አይ ቲንክ ግን ሞር አፐር ግሬን ነው የሚያም እና በዛ ጋር ጎን እና ጎን ከላይ ራሱም ያማል። ማይግሬን አለብኝ? አያመኝም። ጤነኛ ነኝ ማለት ነው። ሳይነስ የለብኝም። ይሄ በሙሉ ሳይነስ እንደሚያመላክተው አምስጫፉ ላይ። እነዚህ ደግሞ አይን አይን። ከነዚህ ጋር ረጅም ሳት ቆሜአለሽ? ረጅም ሳት ቆማለሁ። ለዛ ነው እሱ ጋ ያመመኛለሁ። ትሪገር ፖይንቶች አሉ እዚህ ጋር እግርሽን አታነሽው። እሺ እሺ። በጣም ያማል እዚህ ጋር ሺ የመጨረሻው ስቴፓችን ቫይብሬት ማሽን እንጠቀማለን። ይህም የሚረዳው ሰርኩሌሽኑ እንዲፋጠን ያደርገዋል። እዚህ ጋር እኛ የሰራረውን ነገር ሰፖርት ያደርግልናል፣ ነርቭ ኢንዲንጎቹን ይበልጥ ያነቃቅልልናል። ስለዚህ ፋይናላይዝ ለማድረግ ነው። በአጠቃላይ ተጠቀሙት ነው። ትንሽ ይቆይልሽ እንደዚህ የመደንዘዝ ነገር አለ አይደል? አዎ፣ ትንሽ የመደንዘዝና የማሳከክ ስሜት ይኖረዋል። ያም የሚሆነው ብለድ ፍሎ በጣም ሲኖር ነው። ና ይህ ነገር ሰርኩሌሽን እንዲጨምር ያደርጋል ማለት ነው። ጨረስኩኝ። ጨርሰሻለሁ? ትንሽ እግሬ ደንዝዟል። አሁንም የማሳከክ ነገር፣ ቲንግሊንግ የሚባለው ሴንሴሽን ይኖረዋል። ማሳከክ አልተሰማኝም ባይገርምሽ፣ ግን የመደንዘዝ ይሄ ሙቋ ነው እና ይሄ የማሳከክ ይሄ የመደንዘዝ የምትሉ ነገር እንዲቀንስ ያደርገዋል ማለት ነው። አለ አሁንም፣ አሁን እየረገበ ሄደ። በቀኝ እራያ ቦርሳ በዚህ በኩል ነው የምትይዥው። ብዙ ጊዜ እኔ እንጃ ቤተኛው እንደሚይዝ አስተውየው አላቀ አሁን ምንድን ነው ጠቀሜታው? ሙሉነት እንዲሰማሽ ቁጭ ብለው ስለሚቆዩ ማሳጁን በሙሉ ሰውነታችን ሪላክስ እንዲያደርግ ማለት ነው ሙሉነት እንዲሰማቸው ይባላል። ጨረሰ እሺ። ብለኝ፣ በጣም አመሰግናለሁ። ቆንጆ ቆይታ ነበር። የነበረ ሰውነቴ በደም ሪላክስ አድርጓል። የሚፈለገው እሱ ነው ዋናው። ቴንኪው። በጣም ስለመጣሽ እናመሰግናለን። እሺ፣ እሺ እንዴት ነበር ለታገኘሽው? በጣም አሪፍ ቆይታ ነበር ያደረኩት ፋንቱ። ሰውነቴ በደንብ ሪላክስ አድርጓል። ኦፍ ኮርስ ትንሽ ህመም ነበረው፣ ግን ያው ሙሉ ለሙሉ አገልግሎቱን ተሰጥቶኝ ከጨረስኩኝ በኋላ ግን ሪሊፍ ነው የተሰማኝ ለቀቅ የማለት ስሜት ነው የተሰማኝና አሪፍ ቆይታ ነበረ። በጣም ደስ ይላል ስለመጣሽ በጣም ደስ ብሎናል። እሺ ፋንቱ ነው ማመሰግናለሁ። ስለዚህ አሁን ካስተመሮች እዚህ ሪፍሌክሶሎጂ ለመጠቀም ሲመጡ ቡክ ነው ማድረግ ያለባቸው ወይስ ዋኪን ይቻላል? እኛ ወኪንግም እንቀበላለን ግን ብዙ ጊዜ የሚመረጠው ቡክ ቢያደረጉ ነው። አንዳንድ ቤቱ ቢዚ የሚሆንበት ሰዓት ስለማይታወቅ ያሉን ወንበሮች ውስን ስለሆኑ ቡክ ቢደረግ ይመረጣል። የሚመረጠው ሰው እንጂ አንዳንድ ወኪንም ትቀበላላቸውቀበላለን። ፕራይሳችሁ ውስጥ እንዴት ነው? ፕራይሳችን አንድ ጊዜ ሰርቪሱን ለመጠቀም ከሆነ እንደነገርኩሽ ሁለት አይነት ፓኬጆች አሉ የ45 ደቂቃ ና የ60 ደቂቃ ነው። የ45 ደቂቃው 850 ብር ነው። የአንድ ሰዓት ሲሆን አንድ ሺ ብር ነው። ምናልባት በወራት ምናምን መጠቀም ያሳልጉ ሜምበርሺፕ አዎን ፓኬጆች አሉ። እዚህ እንደምታዩ ፓኬጅ ካርድ አዘጋጅተናል። እነዚህ ደግሞ ጊፍት ካርዶች ናቸው። ፓኬጅ ካርድ ለራሳችን መጠቀም ለራሳቸው መጠቀም ሲፈልጉ፣ እንዲሁም ደግሞ ለሰዎች ጊፍት መስጠትም ሲፈልጉ የሚሰጡበት ካርድ አዘጋጅተናል። ጊፍት ካርድ እነዚህ። ይሄ ደግሞ ሎያሊቲ ካርዳችን ነው። ሎያል ለሆኑ ከስተመሮቻችን የምንሰጠው ነው። የተወሰነ ጊዜ ከጠቀሙ በኋላ ፍሪ ሰርቪስ እንዲያገኙ የምንሰጣቸው ካርድ ነው። ኦኬ እዚህ ጋር ፍሪ የሚለው የሚታገኝ ለዛ ነው። እነዚህን ያህል ጊዜዎች ከተጠቀሙ በኋላ እዚህ ጋር ሲደርሱ ነጻ አገልግሎት ያገኛሉ። በጣም አሪፍ ነው ፋንቱ። እና ደግሞ ዲስካውንት ይሰጣላችሁ። ምናልባት በብዛት ጓደኛ ማቾች ወይ ቤተሰብ ሆኖ ለሚመጡ ሰዎች እዚህ ጋር ያስቀመጥናቸው ፓኬጆች ለአንድ ወር ለሶስት ወር ያልናቸው ናቸው። ሙሉ ፓኬጆቹ ዲስካውንት የተደረገባቸው ፓኬጆች ናቸው። ኮንሲስተንትሊ መጠቀም የሚፈልጉ ሰዎች እንዲጠቀሙ ተደርጎ ዋጋ ተቀንሶ የተዘጋጁ ፓኬጆች ናቸው። በጣም አሪፍ ነው ፋንቱ። ስለዚህ ከስተመሮች እዚህ መጥተው መጠቀም ቢፈልጉ እንዴት ነው የሚያገኟቸው? የሚያገኙን በስልክ ቁጥሮቻችን በስልክ ቁጥራችን መደወል ይችላሉ። ደውለው ቡክ ማድረግ ይችላሉ። የምንገኘው ደግሞ ሰሚት ፍየል ቤት ውልና ማስረጃ ህንፃ ፊት ለፊት ያለው አዋሽ ኢንሹራንስ ህንፃ በስተጀርባ ነው ያለ ነው። አዲስ ወርቀ ቡና የተከፈተበት አካባቢ ነው። እዛ ትገኙናል። በኔ በኩል እንግዲህ በጣም ቆንጆ ጊዜ አሳልፍ ያለሁት ለነበረኝ ቆይታ እጅግ አድርጌ አመሰግንሻለሁ። እናም በጣም እናመሰግናለን ተመልካቾቻችን። እንግዲህ በሂሊንግ ተች የነበረኝ ፈታ የሚያደርግ ቆይታ ይህንን ይመስል ነበር። እኔ ሪላክስ ለማድረግ ነበር የመጣሁት። ከዛ በተጨማሪ ግን ጤናዬን የሚያመላክቱ አንዳንድ ነገሮችም ተነግረውኛል። ስለዚህ እናንተም መታችሁ እንደምትሞክሩትና ጠቃሚ እንደሚሆን ተስፋ አድርጋለሁ። ለነበረኝ ቆይታ በጣም አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።